አይበለውና የሰሜን ኮሪያው መሪ ኪም ጆንግ ኡን አሊያም የሩሲያው መሪ ቭላዲሚር ፑቲን እንደፎከሩት ኒውክለር ቢተኩዙ እንዴት ማምለጥ ይቻላል? የአገሬው ሰው አይሆንንም፣ ትተሽ ይሆናልን አስቢ ይላል። አሁን ላይ የኒውክለር ፍጥጫው ከፍ ብሎ መጥቷል። የአያላን አገራት ፖለቲከኞችም ጥላቻቸው ተባብሶ ተቃቅረዋል። ምናልባት አይበለውና እደግሞ አለው አይበለውና ይህንን አስደንጋጭና አስፈሪ የኒውክለር ቁልፍ ቢቻሉት ቀጥሎ ምን ይሆናል? እንዴትስ ከኒውክለር አደጋ መትረፍ ይቻላል? ባለፉት ሰማንያ ዓመታት ውስጥ ጥቅም ላይ የዋሉት እነዚህ ኑክሌሮችስ ምን አይነት ጉዳት አስከተሉ? እነዚህንና እጅግ አስገራሚና መደመጥ ያለበት ወቅታዊ ፕሮግራም ይዤላችሁ ቀርብ ያለው። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሃሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። አንዳንድ ጊዜ እንደ ምኞቶቻችን እንደ ፍላጎታችን አይሆንም። ይሁን ያልነው ሳይሆን ይቀራል፣ አይሆንም ያልነው ሆኖ እናየዋለን። ለማናቸውም ነገሮችን አውቆና በተጠንቀቅ መቆም እጅግ መልካም ነገር ነው። ካለፉት ታሪክን መማር እጅግ ወሳኝ ነገር ነው። የዓለማችን መሪዎች የኒውክለርን ቃታ ከሳቡ እነሆ በርካታ ዓመታት ተቆጥረዋል። ታሪክን የኋላ ስንመለከት ባለፉት 80 ዓመታት ከ2000 በላይ የኒውክለር ጦር መሳሪያዎች ጥቅም ላይ ውለዋል። ነገር ግን የእነዚህ መሳሪያዎች ተጽዕኖ አሁንም በዓለም ዙሪያ እየታዩ ስለመሆናቸው ይገልጻል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን ዘመን አቆጣጠር ከ1946 ጀምሮ 1958 በማርሻል ደሴቶች ላይ 67 የኒውክለር ሙከራዎችን አድርጋለች የደሴቲቱ ነዋሪዎችም የጦር መሳሪያውን የፍንዳታ ተጽዕኖ መቋቋም ባለመቻላቸው ጥያቄያቸውን ለቀው ወጥተዋል። አሜሪካ በምትተኩሰው ሚሳኤል ምክንያት የማርሻል ደሴት ምድር እጽዋቶችን ለማብቀል የተቸገረ በቅሪተ ጨረሩ ምክንያት የአካባቢ ብክለት በጽኑ የሚታይበት ሆኗል። አብዛኞቹም ዛሬ ድረስ ወደ ቤታቸው አልተመለሱም ሲል ሲኤንኤን ጉዳዩን አስመልክቶ ባሰፈረው ሀተታ አስቀምጧል። በ1950ዎቹና 60ዎቹ ውስጥ አሜሪካ በኔቫዳ አቅራቢያ የኒውክለር ጦር መሳሪያ ሙከራ ስታደርግ ታዳጊ የነበረችው ሜሪ ዲክሰን የምትቦርቅበት ዕድሜ ላይ ነበረች። እሷና ጓደኞቿ በጊዜው ዕድሜያቸው የሚፈቅደውን ሕይወት እየኖሩ ነበረ። ነገር ግን ሜሪ ዲክሰን በሬዲዮአክቲቭ ጨረር ተከባ እንደምትኖር በወቅቱ አላወቀችም ነበርም። በኒውክለር ፍንዳታ የሚከሰተው ራዲዮአክቲቭ የማይታይና አደገኛ ጨረር ሲሆን የሚፈጠረው ጨረር ከነፋስ ጋር በመሄድ በሰዎች በእጽዋትና በአፈር ላይ በማረፍ ጉዳት ያደርሳል። በራዲዮአክቲቭ ጨረር የተጋለጠ ሰው የሰውነት ሴሎቹና ዲኤንኤው የተጎዳ ከመሆኑም በላይ ለካንሰር በሽታ ተጋላጭ ሊሆን እንደሚችል ነው በዘርፉ የተደረጉ ጥናቶች የሚያመላክቱት። የኔቫዳ ነዋሪ የሆነችው ዲክሰንና የአካባቢው ነዋሪዎች ካንሰርና በሌሎች የጤና እክሎች የተጠቁትም አሜሪካ በግዛት ይቱ በፈጸመችው የኒውክሌር መሳሪያ ሙከራ ባደረገችበት ወቅት ነው። የኒኩሌር መሳሪያ ታሪክ የጀመረው ከዓመታት በፊት አሜሪካ በጃፓን ላይ ሁለት የአቶሚክ ቦምቦችን በወረወረችበት ወቅት ነው። በ1945 እና 1996 ከ2000 በላይ የኒኩሌር ጦር መሳሪያ ሙከራዎች ተደርገዋል። አሜሪካ፣ ሩሲያ፣ ብሪታንያ፣ ፈረንሳይና እንደ ቻይና ያሉ አገራት በሺዎች የሚቆጠሩ ኃይለኛ የኒኩሌር ጦር መሳሪያዎችን ለማምረት እሽቅድድም ውስጥ የገቡበት ወቅት ነበረ። አሁን ላይ አብዛኞቹ አገራት የኒኩሌር ጦር መሳሪያ ሙከራዎችን ቢያቆሙም በጊዜው ያስከ የሚከተለው ችግር ግን መጥፎ ጠባሳ ጥሎ አልፏል። በወቅቱ በተደረጉ ሙከራዎችና ጥቃቶች በርካቶች አሁንም እየተሰቃዩ መሆናቸውን ባለሙያዎች ይናገራሉ። ይህ የሚያሳየው የኒኩለር ጦር መሳሪያ ሙከራ ከዓመታት በኋላ አሁንም በሰዎች ሕይወትና ጤና ላይ ተጽዕኖ ማሳደር መቀጠሉን ነው እንደ አሜሪካ፣ ሶቪየት ህብረት፣ እንግሊዝ፣ ፈረንሳይና ቻይና ያሉ ታላላቅ የዓለም ሀያላን አገራት የአቶሚክ ቦምቦችን በርቀትና በባዶ ስፍራዎች ላይ ሞክረዋል። አብዛኞቹ ሙከራ የተደረገባቸው ስፍራዎች ደግሞ ከሀገራቱ ትላልቅ ከተሞች ርቀው የሚገኙና ቅኝ በገዙባቸው ሀገሮች ውስጥ ስለመሆናቸው መረጃዎች ያሳያሉ። ሶቪየት ኅብረት በካዛኪስታን ከ450 በላይ ቦምቦችን ሞክራለች። በጊዜው በአቅራቢያው የሚኖሩ ሰዎች ስለ ሁኔታው በቂ መረጃ አልነበራቸውም ነበረ። እዚያ ያደገችው አይጌሪም ሴቴኖቫ የተባለ ሴት ብዙ ዘመዶቿ በጤና እክል በለጋ እድሜያቸው ሲሞቱ አይታለች። እሷና ቤተሰቧ ከተጽዕኖዎቹ ጋር የተያያዙ ናቸው ብለው በሚያምኑባቸው የረጅም ጊዜ የጤና እክሎች ይሰቃያሉ። እነዚህን የመሳሰሉ አሳዛኝ ታሪኮች የጥቂቶች ብቻ አይደሉም የሚለው የሲኤንኤን ዘገባ በፓስፊክ ደሴቶች እና አውስትራሊያ ካሉ ሌሎች የኒውክለር መሞከሪያ ጣቢያዎች የመጡ ሰዎች ተመሳሳይ የጤና ችግሮች ያጋጥመዋቸዋል ይላል። በካዛክስታን በሚኖሩ ሰዎች ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ ከፍተኛ የካንሰርና የጨቅላ ሕፃናት ሞት በተደጋጋሚ እንደሚከሰት በጥናቱ ተረጋግጧል። በጊዜ ሂደት በኒውክለር ሙከራ የተጎዱ አንዳንድ ሰዎች ታች ዊንደሮች በመባል የሚታወቁ ሲሆን አንዳንዶቹ ካሳ ሲያገኙ፣ የቀሩት ግን ፍትህ እየጠየቁ ነው። ነገር ግን የዚህ ካሳ ወይም ገንዘብ መጠንና አቅርቦት በጣም መሰረታዊ የፍታዊነት ጥያቄን የሚያነሱ ናቸው። ለምሳሌ የማርሻል ደሴት ነዋሪዎች ከአሜሪካ መንግሥት የተሰጣቸውን የካሳ ክፍያዎች እጅግ ያነሰ እንደሆነ ይገልጻሉ። እንደ ፈረንሳይና የእንግሊዝ ያሉ ሌሎች ሀገሮች ግን ኃላፊነታቸውን ተቀብለው ካሳ ለመክፈል ለዘብተኛ ሆኗል። ፈረንሳይ በ2010 በአልጄሪያና በፈረንሳይ ፖሊኒዥያ በኒውክሌር ሙከራዎቿ የተከሰተውን የጤና ችግር ብትገነዘብም ካሳ ለመክፈል ግን ፍቃደኛ ሳትሆን ዛሬም ዘልቃለች። ከዓመታት በፊት የተደረጉ የኒውክለር ሙከራዎች ከበርካታ አስርተ ዓመታት በኋላ መዘዛቸው አሁንም በዓለም ዙሪያ እየታዩ ነው። ብዙዎች በእነዚህ ሙከራዎች ለደረሰው ጉዳት ፍትሕና ተገቢውን ካሳ የሚፈልጉ ሲሆን ሲሆን አንድ አስገራሚ አባባል ደግሞ አላቸው። ይህም ቀዝቃዛው ጦርነት ለኛ ላበቃም አሁንም ከውጤቶቹ ጋር እየኖረን ነው የሚል ነው። በአሁኑ ጊዜም የኒውክለር ጦር መሳሪያ ስጋቱ እንደቀጠለ ነው። በሀገራት መካከል በሚደረጉ ጦርነቶች የኒውክለር ፍንዳታ ሊከሰት ይችላል የሚል ከፍተኛ የሆነ ጭንቀት በመለዋንም ነግሷል። ታዲያ ይህ ባለበት በአሁኑ ሰዓት መሪዎቻችን ሳት ብሏቸው ምናልባት የኒውክለር ቁልፉን ቢጫኑ ምን ሊከሰት ይችላል? ምንስ እናድርግ? እንዴትስ ከኒውክለር አደጋ መትረፍ ይቻላል? ለመሆኑ ከዚህ የሰው እልቂትን ከሚያመጣው እጅግ አስፈሪ መቅሰፍት መትረፍ ይቻላል ወይ? ይህንንና ለመትረፍ የሚረዱ አስገራሚ ዘዴዎችን አብረን እንከታተል። በዓለማችን ይህ ትልቅ ስጋት የሆነው የጦር መሳሪያ በመጠቀም የሰው ልጆችን ታሪክ እጅግ አስከፊና ምናልባትም ይህን የመጨረሻው ለማድረግ የሚያስችለውን ጥፋት ለማድረስ ዘጠኝ አገራት የኒውክለር የጦር መሳሪያ በማምረት እርስ በርስ ሽኩቻና ፉክክር ውስጥ መሆናቸው ይታወቃል። በተጨማሪ ከዓለም በብዙ ማዕቀብና እገዳዎች የተገለለችው ዘመናዊና አውዳሚ የኒውክለር የጦር መሳሪያዎችን በመስራት ለዓመታት የተጠመደችው ኪም ጆንጉን ሀገር ሰሜን ኮሪያ የዘመኑ ትልቅ ስጋት ሆናለች። የሩሲያማ ባይወራ ይሻላል። ከዓለም ግዙፉን የኒውክለር ክምችት የያዘችው ሩሲያ ከሰሞኑ ቃታዋን ስባ በመሪዋ ቭላዲሚር ፑቲን በኩል ማዘዋወር ከጀመረች ሰነባብታለች። የአያራኑ አገራት መሪዎች በእጃቸው የጨበጡት የኒውክለር ቃታ በደቂቃዎች ውስጥ አንድ ከተማን አሊያም በከተማው ዙሪያ ገባውን ያለውን ሁሉ እምሽክ አድርጎ መብላት የሚችል ከዚህ በፊትም ያልመጣ ወደፊትም አይመጣም የሚባል ከፍተኛ የሆነ እልቂትን በምድራችን ላይ ሊያስተናግድ የሚችል ቃታ ነው። እዚህ የኒውክሌር ፍንዳታ በተመለከተ እጅግ አደገኛ ዓለም አቀፍ ድንጋጤ በሚፈጠርበት አደጋ ወቅት ለመሸሽ የሚደረግ ሩጫ ህይወትን ከማስከፈልና አደጋውን ይበልጥ አሰቃቂ ከማድረግ የተለየ መፍትሄ የማያመጣ ሲሆን ከጥቃቱና ፍንዳታው ወቅትም ሆነ ከፍንዳታው ከጥቂት ደቂቃዎች በኋላ የሚወሰድ የጥንቃቄ እርምጃ በተገቢው መንገድ መፈጸም ምናልባት እድለኛ ከመሆን ጋር ተያይዞ ህይወትን ማትረፍ እንደሚቻል የኒውክለር ጠበብቶች ይናገራሉ። ታዲያ ለተለያዩ መገናኛ ብዙሃን ከተለያዩ ድረገጾችና መዛግብት ያገላበጧቸውና ምናልባት ይህ አይቀሬ የሚመስለው የኒውክለር የጦር መሳሪያ የህይወት አጋጣሚ አንድ ጊዜ ቢተኩስ ምን ማድረግ እንዳለብን ተከታዮቹን መፍትሄዎች የሚሰጡትን የኒውክለር ጠበብቶችን በመጥቀስ እንሁል አጋራችሁም። አይበለውና እና ኪም ጆንጉን ዩንም ፑቲን የኒውክለር የጦር መሳሪያ ቢተኩሱ የመጀመሪያው እርምጃ መሸሽ ሳይሆን መደበቅ ነው። የኒውክለር ጥቃት የሚያደርሰው ጉዳትና ከፍተኛ ውድመት እጅግ ከፍተኛ መሆኑን ተከትሎ ብዙዎች ከጥቃቱ ለመሸሽ ወደ ተለያዩ ስፍራዎች መኪኖቻቸውን ይዘው አሊያም በእግር በፈረስ መሸሽን የሚመርጡ ቢሆንም ከሚኖረው ከፍተኛ መኪኖች ብዛት እንዲሁም በሰዎች መካከል ካለው ከፍተኛ ውጥረት በመነሳት አካባቢውን በፍጥነት ለቆ መውጣት አስጊና ይበልጥም ለአደጋው የሚያጋልጥ ከፍተኛ ውሳኔ ጭምር ነው። በመሆኑም መሰል አደጋ በሚያጋጥም ጊዜ ባለሙያዎች እንደሚናገሩት በቤት ውስጥ በተለይም በትልልቅ የሲሚንቶ ወለልና ደረጃዎች ስር በመደበቅ በአንዳንድ አካባቢዎች ለዚሁ ዓላማ ተብለው ከፍንዳታዎች ለማምለጥ ወደሚገነቡ የመሬት ስር መደበቂያዎች መግባት የሚያስፈልግ ሲሆን በከተማዎች አካባቢ ወደሚገኙ መሬት

ባቡር ጣቢያዎች በፍጥነት መግባት አሊያም በትላልቅ ህንፃዎች የመሬት ወለል ስር መደበቅ ከዚህ አስከፊ መቅሰፍት ለማምለጥ አሊያም በትልልቅ ህንፃዎች የመሬት ወለል ስር መደበቅ ከዚህ አስከፊ መቅሰፍት ለማምለጥ እንደሚረዳ ቀዳሚ መፍትሄ መሆኑን ጠበብቶቹ ይናገራሉ። በግዙፉ ህንፃዎችና ባቡር ጣቢያዎች አሊያም በመኖሪያ ቤቶች ውስጥ መሸሸግ ከከባዱ ፍንዳታ ለማምለጥ ካለው ሚና በተጨማሪ ከፍንዳታው በኋላ የብዙዎችን ህይወት ከሚቀጥፈው እጅግ አደገኛ ጨረርም ለመዳን ወሳኝ እንደሆነ ይገልጻል ሉ የኒኩለር የጦር መሳሪያ በፕሮግራሜ መግቢያ እንደገለጽኩላችሁ እንደ ሌሎቹ የጦር መሳሪያዎች አይደለም። ፈነዳ፣ እሳቱ ጠፋ፣ አሁን መውጣትና ማምለጥ እንችላለን የምንልበት ነገር አይደለም። ገና ከፍንዳታው የሚወጡ ጨረሮች ደግሞ ከፍተኛ ጉዳት ይደርሳሉ። ሁለተኛ፣ ባላችሁበት እዛው መቆየት የኒኩለር የጦር መሳሪያ ፍንዳታ እንደ ሌሎቹ አይደለም። ከዚህ ቀደም ስለ ፈንጂው በመግቢያዬ ፍንዳታው ከተከሰተ በኋላ የሚያደርሰው ጉዳት በጊዜው ብቻ ሳይሆን ዓመታትንም እያስቆጠረ እጅግ መጥፎ በሽታዎችን የሚያስከትል ነው። የኒውክለር የጦር መሳሪያ ከፈነዳና ከፍተኛ ውድመት ካደረሰ በኋላ በውስጡ የሚወጡ እጅግ አደገኛ የራዲዮ አክቲቭ ጨረሮች አሉ። ከዚህ ጋር ከፍተኛ ሙቀትና ሌላም እጅግ አስፈሪ የሆኑ ነገሮችን ያስከትላል። ፈንጂው ፈንድቶ ጥፋቱ ካለፈ በኋላ የበርካቶችን ሕይወት መቅጠፉ አይቀሬ ነው። ስለዚህ ፍንዳታው በተደበቃችሁበት ቦታ ሆናችሁ ካሳለፋችሁ በኋላ ወዲያው ወጥቶ መሸሽ አይደለም፣ የራዲዮ አክቲቭ ጨረር ራስን አጋልጦ ዳግም ወደ ሞት መሄድ ነው። ስለዚህ በተደበቃችሁበት ቦታ ለ32 ሰዓታት በትንሹ አሊያም ከዚያ በላይ በተደበቃችሁበት እንድትቆዩ ይመከራል። ፍንዳታው ከተከሰተ ከ72 ሰዓታት በፊት የወጣችሁ እንደሆነ እጅግ አስደንጋጭ እክል የሆነው የራዲዮ አክቲቭ ጨረር የምትጋለጡ ሲሆን በደቂቃዎችም ሕይወታችሁ ያልፋል። ሶስተኛ፣ ወደ መደበቂያ ስትጓዙ ልትይዟቸው የሚገቡ ንብረቶችን ልብ በሉ። በዚያ ሰዓት ገንዘብ መያዝ ምንም ዋጋ የለውም። የኒውክለር የጦር መሳሪያዎች ሲተኮሱ እንደ አውሮፓ አሜሪካ ባሉ ባደጉ ሀገራት የኒውክለር መሳሪያ ተኩሱን አስቀድመው የሚያሳውቁ ወይም ጥቃት እየመጣ እንደሆነ የሚያሳውቁ የአንቂ መልእክቶች አሉ። ታዲያ እነዚህ መልእክቶች እንደሰማችሁ ያለ መደናገጥና በፍጥነት ደረቅ ምግቦችን ውሃን መሸከፍ መልካም ነው። ምክንያቱም የኒውክለር የጦር መሳሪያው መከሰቱ ከተነገረ በኋላ የተወሰኑ ደቂቃዎች አሏችሁ፣ ገፋ ቢል ሰላሳ ደቂቃ ድረስ። በዚህ ጊዜ ከመደናገጥ ይልቅ በአስቸኳይ ምግብና ደረቅ ምግቦችን ሸክፎ በአስቸኳይ ወደ መደበቂያ መግባት መልካም እንደሆነ ይመከራል። አራተኛ መረጃዎችን መከታተል። ከተደበቃችሁ ከቆይታ በኋላ ከተደበቃችሁበት መውጫ ሰዓት ደርሶ ስትወጡ የሚጠብቃችሁ የምታውቁትና ቀድሞ የነበራችሁበት ዓለም አይደለም። ፈጽሞ የተቀየረና በመውደሙ ምክንያት ተስፋ የምትቆርጡበት አካባቢ ነው። በመሆኑ አካባቢውን በግርምት ወይም በሐዘን መቃኘት ትርፉ ከአደጋው በኋላ የሚለቀቀው እጅግ አደገኛ የራዲዮ አክቲቭ ጨረር ከሰውነት ጋር በማዋሃድ ለተጨማሪ አደጋ መውደቅን የሚያስከትል በመሆኑ በአቅራቢያችሁ የሚገኘውን አካባቢ በመቃኘት ራዲዮ ማፈላለግ መልካም ነው። ምክንያቱም የግንኙነት መስመሮች ሁሉ በዚህ ፍንዳታ አማካኝነት ስለሚወድሙ እንደ እንዲሁም ከስራ ውጪ ስለሚሆኑ ምናልባት ሬዲዮ ካገኛችሁ ሞገዱን አፈላልጋችሁ ተጨማሪ መረጃ ማግኘት መልካም እንደሆነ ጠበብቶቹ ይመክራሉ። አምስተኛ፣ ሌሎችንም ማፈላለግ። በዚህ ወቅት ደህንነታችሁና ሰላማችሁን ለመጠበቅ ቃል የገቡ መንግስታትም ሆኑ ባለስልጣናት ደርሰው ከሚደርሰው ጥፋት ሊያስጥሏችሁ አይችሉም። እውነታው የአብዛኞቹ ሀገራት አመራሮች መሰል ፍንዳታዎች ፈጽሞ በማይደርሱባቸው የመሬት ውስጥ ምቹ ስፍራዎች ውስጥ በመሆን ተጨማሪ ጥቃቶች እንዳይፈጸሙ የማድረግ አሊያም ሁኔታዎች እስኪረጋጉ ከምድር ስር ባሉ ቅንጡ መደበቂያ መሪዎቹ ይደበቃሉ። በዚህ ወቅት እናንተን ሊያድኗችሁ የሚችለው የራሳችሁ ጥረትና ብልሃት እንዲሁም መረጋጋት እንደሆነ የኒውክለር ጠበብት ይናገራሉ። በአቅራቢያችሁ የሚኖሩት ሰዎች ናቸው። በመሆኑም ከአደጋው ስፍራ በምትወጡበት ሌሎች ከአደጋው አካባቢ የተረፉ ሰዎችን ማፈላለግ፣ ትብብር መፍጠር መልካም እንደሆነ ይነገራል። ስድስተኛ ፍንዳታው በሚከሰትበት ሰዓት ተደብቆ አለማየት። ምናልባት ከምድር በታች ሆነን በምናይበት አንዳች ቴክኖሎጂ ቢኖረንና በርቀት የፍንዳታውን ሁኔታ ማየት እንኳን ብንችል ማየት መልካም እንዳልሆነና አደገኛ እንደሆነ ይናገራሉ። በሚለቀቀው ከፍተኛ ጨረር ምናልባት በፍንዳታው ጉዳት እንኳን ባይደርስም አይናችን ማየቱን ሊነጠቅ ይችላል። ስለዚህ በአይን አማካኝነት ከባድ ጨረርና ፍንዳታን የሚያስከትል እጅግ አደገኛ የሆነ ሰው በላ ነገር ሲፈነዳ የማየቱ አጋጣሚ ቢኖርን እንኳን አለማየቱ ይመረጣል። ሌላኛው በተደበቃችሁበት አካባቢ ከ72 ሰዓት በላይ ከቆያችሁ በኋላ ከተደበቃችሁበት በጥንቃቄ በመውጣት መሸሽ እንደሆነ ይነገራል። ምናልባት ወደ ደቡብ ብትሸሹ ደግሞ መልካም እንደሆነ ይነገራል። ምክንያቱም የአየር ሁኔታው በፍጥነት በፍንዳታው ምክንያት የሚወርድና የሚወጣ በመሆኑ ከሰሜን ዋልታ አካባቢዎች ይልቅ ወደ ደቡብ ዋልታ አቅጣጫ መጓዝ የተሻለ መሆኑን ባለሙያዎች ይመክራሉ። በስተመጨረሻ አንጻራዊ ሰላም ወዳለበትና ከፍንዳታው በኪሎሜትሮች የራቀ አካባቢ ከደረሳችሁ በኋላ ደህንነታችሁን አስጠብቃችኋል ማለት ነው። እንግዲህ መቼም ሟርት አይደለም አያድርስ ነው እንጂ ቢደርስ እንዲህ ብታደርጉ መልካም ነው። እኔም ለራሴ ጥንቃቄ ስል ካነበብኳቸውና ከዳሰስኳቸው ባለሙያዎቹም ከተናገ ገሩት እንዲያጋሯችሁ። እናንተስ የኒውክሌር ጦር መሳሪያ ቢከሰት ምን ታደርጉ ነበር? ምን አስተያየትስ አላችሁ? ስለተከታተላችሁ አብዝቻ ያመሰገንኩ በቀጣይ በአስደናቂና በአስገራሚ ፕሮግራም በድጋሚ የምንገናኝ ይሆናል። ለዛሬ አበቃው። መልካም ጊዜን ተመኘው።